አድማቻችን እንግዲህ እንደምትመለከቱት የአብይ አህመድ ስራዎች፣ እዚህ የምታዩት ቡጃ ማሪያ ቤተክርስቲያን አያያቸዋለሁ፣ ምሽግ ሰርቶ ሲኖርበት የነበረው ነው። አይበገሬ ውሃ ነው። እንደምታዩት ቤተክርስቲያንን ሳይነካ እነሱን በያሉበት ገብቶ እንዲህ አድርጎ ምሽጉን አፈራርሱ ይገኛል ማለት ነው። እንግዲህ የዞርን ሁሉንም እናሳያችኋለን። ሰላም ቆዩ። አንቢበላቸው አይተው ከሆነ ዙሪያውን ቤተክርስቲያን በምሽግ ነው። እንግዲህ እንደዛ አድርጎ ይሰራል ምሽግ ሰርቶ ማለት ነው። ይሄ ማለት ምን ማለት ነው? በቃ አንድ እምነትን ለማጥፋት የመጣ ኃይል ነው ይሄ፣ እምነትን ማለት ነው። በቃ እቺ ቤተክርስቲያን እዚህ ጋር ምሽግ ሰርቶ ፋኖ ሄዶ ሲገጥሙ፣ እንግዲህ ቤተክርስቲያን ለማስመታት ነው። ፋኖ ግን ቤተክርስቲያን አልመጣም። በሚገርም ሁኔታ አሽመድምዶ፣ ያው አይሰሩ ሰርቶት የያዘውን ሁሉ እዚሁ ጥሎ፣ ጫማ የለ ልብስ የለ፣ በቃ ጥሎ ነው የወጣው። ሚገርምህ ሰራዊቱ ራሱ አንድ ፋኖ ከአንድ ክላሽ አንድ ክላሽ ይዞ ሶስት አራት ማርኮ በፊቱ አንድ ክላሽ በኋላ ሶስት ሁለት ክላሽ ይዞ ነው እንግዲህ የወጣው። በሚገርም ጀብዱ የተሰራ ትቡ ነው የሚሆነው ማርሶ እንግዲህ ሞዝ ይበታረፈስ ጓደኛችን። እሺ፣ በጣም የሚገርም ነው። ጭራሽ ይሰበራል ተብሎ የማይታሰብ ምሽግ ነው የተሰበረው የተሰበረውና የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ አምስቱ ኮሮች ተጣምሮ ነው እንግዲህ ይሄን ጀብድ የሰሩትና። ከዚህ እነዛ መካከል ደግሞ አብራችሁ ላይቭ የነበራችሁት እናንተ ናችሁ። ወንድሜ ከየት ነህ? ጥራሪ ክፍለጦር ጥራሪ ክፍለጦር። አይ ኮማንዶ አባል ነው፣ ኮማንዶ አባል ነው። እንዴት ነበረ ውጊያው? አይ ቲንክ በጣም ከባባን ምሽጎች ናቸው። ይሰበራሉ ተብሎ የማታሰቡ ምሽጎች ናቸው እነዚህ ምሽጎች። እንግዲህ እሱ ዙታ አጥቋል፣ ድሽቃት አጥቋል፣ ያልታጠቀው ነገር የለም። ከዛም በበለጠ ደግሞ ምሽጎች እንዳሉ ኮንክሪት ናቸው። እነዚህ እንዴት ሰብራችሁ ልገቡ ቻላችሁ? እይ በጽናት ነው ሲጀመር። በመጀመሪያ ላይ ምንም ምንም አላለም፣ ቀጥታ ከምሽጉ ነው የገባነው እዛ ወርካው ተ ማለት ነው የምታየው ጋር እህ እቺ ከፍ ያለችው ተራራ ማለት ነው። ኦኬ ሰዓት ነው ያስከፍተን ነው ሞክሮ ነበር። ኦኬ ግን ከዛ ከ30 ደቂቃ በኋላ ብትንትኑ ነው ያወጣው። ፍርጠጣውን ነው የያዘው። ያለውን መሳሪያ እዛ ራሱ ከምሽጉ የነበረውን ያወጣው ነገር የለም። መሳሪያ ሙሉውን ብሬን በለው ጥሎቴ ጥሎቴ ሄደ። ጥሎቴ ሄደ። እዛ ምሽጉ ስትደርሱበት ጥሎቴ ፈረተዛ ምሽጉን ሰብሮ አምስት ብሬን እዛ ምሽጉ አንድ ምሽግ ብቻ ነው አምስት ብሬን ስናይፐር ተተቋሽ ተው በቃ ተጠቋሽ እንደዛ አይነት ጀሪ ካላር በእንደዛ አይነት ጀሪ ጋር ተቀደሰ ያስቀመጡት ነው ያስቀምጡት የብሬን ኢማም ተጠቋሽ ተቆጥሮ አያልቅም፣ የክላች ተጠቋሽ ተቆጥሮ አያልቅም። ወንቡንም ትጥቁ ነው ዘውን ተወሰይ ነው። ሲጀመር በዚህ ልክ ነው የነበረው። ኦኬ ከዛ በኋላ ወደዚህ መጣ፣ ይሄን እየፈረጣ ከዚህ ስንመጣ ይሄ አልደቃ ቆይ ቀጥታ ፍርጠጣው ነው የጀመረው። እኔ የሚገርመኝ ማለት ነው ይሄን መስጊር ላይ ቤተክርስቲያን ላይ በቃ የተለያዩ ቦታች እንደዚ ሀይማኖትን የሚነካኩ ነገሮች ላይ መመሸግ እኔ እንጃ ከአንድ መንግስት የሚጠበቅ አይመስለኝም። ቤተ ክርስቲያን ላይ ምሽግ የሚያደርገው ፋኖ፣ ቤተ ክርስቲያን አይመታም፣ ህዝብም አይመታም። ከተማ ተቆጣጥሮ ከተማ ላይ መቀመጥ ጠፍቶት አይደለም፣ ህዝቤ ይጨፈጨፋል ብሎ ነው ጫካ ወጥቶ እየታገለ ያለውና ቤተ ክርስቲያን መመሸጉ አይግረም። ቤተ ክርስቲያን ውስጥ ሁሉ ተተኳሽ ከባባድ መሳሪያዎችን እያስገደደ ካህናቱን እያስገባ እየደበቀበት ስለሆነ ማለት ነውእና በጣም የሚገርም ነው። ሙጃ ከተማ እንግዲህ ገብታችኋል። ምን ምንድን ነው የተገኘው ድል? ከምርኮኛ ጀምሮ እና እዙ በለው ዝሮ ይቀራ ይወጣ ነገር እንደሌለ አይተዋል። አንተ ስለምታውቀው ዲስካውም ሞርተሩም ዝሆነ የቀረው ሁሉ ነገር ሲጀመር ዛላ ያለው ሙሉ በሙሉ እዙ ያለው እየተበላው ነው የወጣ የለም ሲጀመር የሚገርመው እሱ ብቻ ነው። የወጣ ቢኖር በጣም የሚያናድር ነገር ነበር የሚሆን። ግን እዚህ የነበረው ኃይል አንድ የወጣ የለም እጅ ሰጣው እጅ ሰጧን ሌላው ተደመስሷል ማለት ነው። እጅ የሰጠና የተደመሰሰ ብቻ ነው ያለው እንጂ ያመለጠ ኃይል የለም ማለት ነው። ያመለጠ የለም ያመለጠ የለም። በጣም የሚገርም ነው። እንደዚህ አይነት ታሪክ እንደው እስከዛሬ ድረስ ተሰምቶ አይታወቅም። በጣም የሚገርም ነው። በሁለት ቀን አስራ ምናምን ከተማዎችን መቆጣጠር ማለት በጣም ከባድ ነው። ሁለት ወራል አንድ ዙ አስራ ሁለት ድሽቃ ወደ ስምንት ሞርተር ሞርተር መቶ ሀያ መቶ ሀያ ስንት ነው የተማረከው? ሞርተር መቶ ሀያ ተው ከያለው ሲጀመር ዚህ የነበረው በቃ ሙሉ ቀርቷል። ስምንት ሞርተር መቶ ሀያ ሁሉም ቀርቷል ማለት ነው ሙሉ በቃ። ከዚህ በኋላ የሚያስቆመን ሀይል አይኖርም። ከዚህ በኋላ የሚያስቆመን ሀይል አይኖርም።